እያንዳንዱ ተማሪ ነገሮችን የሚረዳበት የራሱ የሆነ መንገድ አለ። አንዳንዶች አንዴ በማየት ብቻ ሙሉን ገጽ ያስታውሳሉ። አንዳንዶች ደግሞ ያንን ነገር ከሰው መስማት ይፈልጋሉ። ሌላኞች ደግሞ ያንን ነገር በማውራት ብቻ ሁሉን ነገር ያስታውሳሉ። እውነታው ግን ይህ ነው፣ ሁሉም ተማሪ በተመሳሳይ መንገድ ነገሮችን አይረዳም። ደስ የሚለው ነገር ደግሞ እያንዳንዳችን የራሳችን የሆነ የተማርነውንና ያጠናነውን የምንረዳበትና የምናስታውስበት መንገድ መኖሩ ነው። ዛሬ በዚህ ቪዲዮ ለእናንተ በማይሰራ መንገድ እየተጋላችሁ ላላችሁና የራሳችሁ መንገድ አላወቃችሁ ተማሪዎች መፍትሄ ይዤ መጥቻለሁ። በዚህ ቪዲዮ የራሳችሁን ያጠናችሁትንና የተማራችሁትን ነገር የምትረዱበትና የምታስታውሱበት መንገድ አውቃችሁ ካላችሁበት ደረጃ አንድ ስቴፕ ከፍ የምትሉበት ቪዲዮ ስለሆነ እስከ መጨረሻ ድረስ ከኔ ጋር ሁኑ። ቪዲዮውን በአራት ክፍል የተከፋፈለ ሲሆን፣ እመኑ እያንዳንዱን ክፍል ከተከታተላችሁ በኋላ ታመሰግኑኝ አላችሁ። ብዙዎቻችን የራሳችንን የጠና ዘዴ ባለማወቅ የተነሳ ያገኘ ነውን እንሞክራለን እንትና እንደዚህ ብሏል እኔም እንደሱ ልሞክር እያለን እንሞክራለን ወይም ደግሞ የክፍላችንን ሰቃይ ተማሪ እንደዚህ ነው የሚያጠነው ብለን እንደሱ ካላጠናን ብለን ግም እንላለን። ከማይገጥም ነገር ጋር ስትታገሉ አስቡት፣ መጨረሻችን ጉልበታችንን፣ ጊዜያችንን አባትነን ሊባስ ብሎ ደግሞ ውጤታችን አሽቆልቁሎ ይጠብቀናል። ለዚህ ነው የራሳችንን ዘዴ የግድ ማወቅ ያለብን። የእኛን ግጣም ግን ካወቅን ጊዜያችንን ቆጥበን ትኩረታችንን ጨምረን ጥሩ ውጤት እናስመዘግባለን። አሁንስ የራሳችን መንገድ ለመፈለግ ዝግጁ ናችሁ? የተለያዩ ተማሪዎች የተለያየ የራሳቸው የሆነ የተማሩትን የሚረዱበት መንገድ አለ። በዓለም ዙሪያ ብዙ አይነት መንገዶች ሲኖሩ ከነሱም ውስጥ ዋና ዋና የሆኑ አራት መንገዶችን እናያለን። በቪዥዋል ለርነር ውስጥ የሚካተቱ ተማሪዎች ነገሮችን በእይታ የሚረዱና ያዩትን ነገር የማይረሱ ተማሪዎች ናቸው። ለእነዚህ ተማሪዎች የተለያዩ ዲያግራሞች፣ ቻርቶች፣ ማይንድ ማፕና ኖቶች በጣም ትልቅ ዋጋ አላቸው። ያለ እነዚህ እነዚህ ተማሪዎች ቦታ ሙቀው ከሄዱ እንጂ ምንም አይረዱ። በተለይ ደግሞ በተለያዩ ቀለም ያሸበረቁ ኖቶች ላይምሯቸው ነዳጅ ነው። እናንተስ አስተማሪ ሲያስተምራችሁ እንቅልፍ እንቅልፍ ይላችኋል ወይም ደግሞ ያለ ኖት የሚያስተምር መምህር ትጠላላችሁ። በተቃራኒው ደግሞ የተለያዩ ቪዲዮዎችና ኖቶች የሚመቻችሁ ከሆነ ያለ ተረተር ቪዥዋል ለርነር ናችሁ። እነዚህ ተማሪዎች ደግሞ ሁሉንም ነገር በድምጽ ቢያገኙ ደስታቸው ነው፣ ምክንያቱም በጆሮአቸው የሰሙትን ነገር ሊረሱ አይችሉም። እነዚህ ተማሪዎች ነገሮችን የሚረዱት መምህራን ሲያስተምሩና በራሳቸው ድምጽ ከፍ አድርጎ ሲያብራሩ ነገሮችን ይበልጥ ይረዳሉ። መምህራን ሲያስተምሩ አውዲዮ ሪከርድ ያደርጋሉ። የግሩፕ ውይይት ይቀላቀላሉ። ከአነበቡ በኋላ ያነበቡትን መልሰው ለራሳቸው ያወራሉ። እንደዚህ አይነት ነገሮች የሚመቻችሁ ከሆነ እናንተ አውዲተሪ ላይርነር ናችሁ ማለት ነው። እነዚህ ተማሪዎች ደግሞ ፊደላት ሁሉ ነገራቸው ነው። ኖት ማውጣት፣ ኖት መገልበጥ እና በጸጥታ መንበብ መገለጫቸው ነው። መምህራን ኖት ካልጻፉ ክላሶስ መቀመጥ የምትጠሉ ከሆነ በእነዚህ መደብ ውስጥ ትካተታላችሁ። እነዚህ ተማሪዎች ደግሞ አንድ ቦታ ላይ ቁጭ ብለውና አርፎ ማንበብ ወይም መማር አይችሉም። ምክንያቱም እነሱ ነገሮችን የሚረዱት በማድረግ ወይም እየተንቀሳቀሱ አለበለዚያ ደግሞ በተግባር በማድረግ ነገሮችን መተወጠፍ ይረዳሉና ያስታውሳሉ። በተጨማሪ ደግሞ እየተራመዱና እየተንቀሳቀሱ ሲያነቡ ከምንም በላይ ይመቻቸዋል። አሁን ደግሞ ወደ ዋናው ነጥብ እንግባ። እንዴት አድርገን የየራሳችን ዘዴ እንደምናውቅ እናያለን። ከእንግዲህ በኋላ መንገላታት ይቀራል ማለት ነው። የራሳችሁን ዘዴ ነጥላችሁ የምታወጡበትን ሙከራ እንሰራለን። ቀጥታ ወደ ሙከራው። ሙከራ አንድ አንድ መጽሐፍ ውሰዳችሁ ከዛ ውስጥ አንድ ቶፒክ መረጡ። ከዛ ለ10 ወይም ለ15 ደቂቃ አንብቡ። ካነበባችሁ በኋላ መጽሐፉን ዝጉና የምታስታውሱትን ጻፉ። በሚገርም ሁኔታ ሁሉንም ባይሆን በከፊል ካስታወሳችሁ፣ እነሆ እናንተ ዘዴ ተረከቡ። ነገር ግን ምንም መጻፍ እና ማስታወስ ካቃታችሁ ወደ ሙከራ ሁለት እንሸጋገር። ሙከራ ሁለት አንድ የትምህርት ቪዲዮ ዳውንሎድ ካደረጋችሁ በኋላ ቪዲዮውን ሳይሆን አውዲዮውን ብቻ ስሙት። ከዛ በኋላ ራሳችሁን ፈትኑ። ከሰማችሁት ምን ያህል ታስታውሳላችሁ? በበቂ ሁኔታ የምታስታውሱ ከሆነ እንካችሁ ዘዴያችሁን ተረከቡ። በዚህም ደግሞ ካልተሳካ ወደ ቀጣይ ነገፉ። ሙከራ 3 አንድ ቶፒክ መረጣችሁ በዲያግራም ወይም ደግሞ በማይንድ ማፕ ለመረዳት ሞክሩ። አለበለዚያ ደግሞ የዩቲዩብ ቪዲዮ አውጥታችሁ ቪዲዮን ተከታተሉ። በሚገባ ከተረዳችሁና ያንን ነገር ካስታወሳችሁ የእናንተ ታይፕ ቪዥዋል ለርነር ናችሁ ማለት ነው። የመጨረሻ ሙከራችን የሚሆኑ ደግሞ ሙከራ አራት ነው። አንድ ቶፒክ መርጣችሁ ያንን ነገር እየተንቀሳቀሳችሁ እና ነገሩን ወደ ተግባር ቀይራችሁ ሞክሩ። ሙከራችሁ ተሳክቶ መንገዱ ይበልጥ እንድትረዱና ነገሩን እንድታስታውሱ ከረዳችሁ እናንተ የኬኔስቴቲክ ለርነር ናችሁ ማለት ነው። ደግሞ አንዳንዴ በተለየ ሁኔታ አንዳንድ ተማሪዎች ከነዚህ ከላይኞች መካከል አንዱ ወይም ሁለቱ ሊሳካላችሁ ይችላል። እንደዛ ከሆነ ከአንድ በላይም አንዳንድ ተማሪዎች ሊረዱና በዛ መንገድም ሊመሩ ይችላሉ ማለት ነው። በምን መንገድ ነገሮችን እንደምንረዳ አውቀናል። አሁን ደግሞ እኛ ነገሮችን በምንረዳባቸው መንገዶች ሞር ውጤታማ ማለት መሆን ምን አይነት ዘዴዎችን መጠቀም እንዳለብን እናያለን። ቪዥዋል ለርነር ከሆናችሁ በምታጠኑበት ጊዜ ፍላሽ ካርድ፣ ዲያግራም እና የተለያዩ ቪዥዎችን ተጠቀሙ። አውዲተሪ ለርነር ከሆናችሁ ደግሞ ቪዲዮዎችን ወደ አውዲዮ ቀይራችሁ ተጠቀሙ፣ ወይም ደግሞ የተለያዩ የግሩፕ ውይይቶችን ተቀላቀሉ። አለበለዚያ ደግሞ በምታጠኑበት ጊዜ ድምጻችሁን ከፍ አድርጋችሁ አንብቡ። ሪዲንግ ወይም ደግሞ ራይቲንግ ለርነር ከሆናችሁ ከመጽሐፍ ወይም ደግሞ መምህራን ከሚሰጧችሁ ኖቶች ውስጥ በራሳችሁ መንገድ ሰመራይዝ እያደረጋችሁ እያደረጋችሁ ጻፉ። ከኔስቴቲክ ለርነር ከሆናችሁ ደግሞ ስታነቡ፣ እየተንቀሳቀሳችሁ በቻላችሁ መጠን ነገሩን በተግባር ለመረዳት ሞክሩ። አስታውሱ፣ እንትና ስለሰራለው ወይም ስለተሳካለት ቢላችሁ የሱን ዘዴ ኮፒ ለማድረግ አትታገሉ። ነገር ግን ለራሳችሁ የሚሰራውን ዘዴ ፈልጋችሁ አግኙ። የራሳችሁን ዘዴ ከተረዳችሁ እመኑ፣ ሰነፍና ስንፍና የሚባል ነገር አይነካካችሁም። ይህ ቪዲዮ ትንሽም ቢሆን እንደረዳችሁ ተስፋ አደርጋለሁ። ቪዲዮ ከተመቻቹ ላይክ፣ ቻናሉንም ሳብስክራይብ አድርጉ። በተጨማሪ ደግሞ እየተቸገረ ላለ ጓደኛችሁ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ቆዩ።